አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን በስም በአካል ሦስት ሲሆን በባህሪ እና በሕልውና አንድ አምላክ በሚሆን ቅድመ ዓለም የነበረ ለዘላለም የሚኖር በልዕልና በገዥነቱ ስልጣኑ የከበረ ክብር ገናናነቱ መጠን በቃል ሊነገር የማይቻል የማይለወጥ የማይናወጥ የማይመረመር እሱ በአንድነቱ እና በሶስትነቱ መቼ መቼም ለዘላለም ጸንቶ የሚኖር መላእክትና ሊቃነ መላእክት የሚሰግዱለት ያ ማልክት ሁሉ አምላክ ያ ጋስት ጌታ ያ በአካል የማይቀላቀል በመለኮት የማይለያይ የሚቀርበው የሌለው ብርሃን የማይመረምረው ኃይል ገናናነት ጌትነቱ የበዛ በብርሃኑ ጸዳል የሚያነጻ ባርቅ አምላክ መኖሩን አምነን ከቅዱሳን መላእክት አንዱ በሚሆን በሚከበር የመስከረም አንድ ቀን የሚነበብ እና የሚነገር የመላእክት አለቃ የቅዱስ ራጉኤል ድርሳኔ ነው። ነቢዩ ኖ ከቅዱሳን መላእክት አንዱ የሆነ ጸሊያ ዲያብሎስን የሚበቀል ራጉኤል በብርሃኑ ሁሉ ላይ የሰለጠነ ነው ሲል ስለ እሱ ተናገረ። ዳግመኛ ከአዳም ሰባተኛ ትውልድ የሆነ በእግዚአብሔር ፊት ግብሩ ያማረ ሥራውን የሰመረ እስከ ዛሬ በሞት ወጥመድ ያልገባና የሞት ጥላ ያላረፈበት ነቢዩ ሄኖክ በትጉሃንና ቅዱሳን መላእክት አንዱ ሲሁ ስለሚሆን ስለ መልአክ አለቃ ቅዱስ ራጉኤል እንዲህ አለ። በዚያ ወራት ወደ ምዕራብ በኩል እስከ ምዕራብ ዳርቻ ድረስ ሄድ፣ ያለ ምንም እረፍት እየነደደ የሚገሰግስና የሚሮጥ እሳት ተመለከትኩ። እሱም በመዓልት እና በሌሊት ከቶ ከሩጫ አይቆምም ነበረ። ይህ እረፍት ወይም ቆሚያ የሌለው ምንድን ነው እሱ ስል ጠየኩኝ። በዚያ ጊዜ ከኔ ጋር አብሮ የነበረው የቅዱሳን መላእክት አንዱ የሆነ ቅዱስ ራጉኤል ይህ ወደ አረብ ወይም ወደ ምዕራብ በኩል እየነደደ ሲያልፍ የተመለከትከው እሳት ለዓለም ሁሉ ብርሃን የሚሰጥ ፀሐይ ነው ሲል መለሰልኝ። ከዚያም ወደ ሌላ ቦታ ሄድኩኝ። በቀንና በሌሊት የሚንቦጎቦግና የሚንቀለቀል የእሳት ተራራ አሳየኝ አለ አሳየኝ አለ ሄኖክ ነብዩ። እንግዲህ ከእግዚአብሔር ብርሃን ተልኮ ጻድቁንና ጻድቁ ነቢዩ ሄኖክን ምስጢርን ሰማያትን ገልጾ መዛግብትንና ብርሃናትን ከቶ ላሳየው ለሊቀ መልአክ ራጉኤል ክብሩና ታላቅነቱ ተመልከቱ። በመዓልትና በሌሊት ያለ ማቋረጥና ያለ ማረፍ እየነደደ የሚሮጠውንና የሚገሰግሰውን እሳት አይቶ የምመለከተው የእሳት ሩጫ ምንድነው? ብሎ በጠየቀው ጊዜ ይህ እየነደደ በምዕራብ የሚያልፈው እሳት በዓለም ሁሉ የሚበራ ብርሃን ነው ብሎ ያስረዳው። ክብሩን ታላቅነቱን እዩ። ዳግመኛ በሌላ ቦታ በማለት እና በሌሊት የሚንድ የእሳት ተራራ አሳየው። እዩ ተመልከቱ። እንግዲህ ክርስቲያን የሆንን ሁሉ ከፍጹም ልቦና በፍጹም ሀሳብ ስለ ፍጥረቱ ሁሉ በእግዚአብሔር ፊት በትጋትና በቅንነት ዘውትር የሚማልድና የእግዚአብሔር ቅዱሳንን መላእክት መታሰቢያ የሚያደርግ የተመሰገነ ነው። ይልቁኑ አብዝተው አስፈተው አምልተው ለሰው ድህነትን የሚለምኑ ከሰይጣን ተንኮልና በርኩሳን አጋንንት ከመሳሳት አንድ እንድን ዘንድ ወደ ፈጣሪያችን የሚጸልዩ የሚማልደው ናቸው። መታሰቢያቸውና ማድረግ ይገባል ለዘላለሙ በእውነቱ። ምዕራፍ ሁለት። ነቢዩ ሄኖ ቅዱሳን መላእክትን ለሰው ልጆች ስለሚያደርጉት አማላጅነትና ጸሎት ልመና እንዲህ አለ። በዚያ ጊዜ የብርሃናቱ ንፋስ ሰረገሎች ከምድር ገጽ ላይ ነጥቀው ወደ ላይ አወጡኝ እና በሰማይ ዳርቻ አስቀመጡኝ። በዚያም ልዩ ልዩ ራእይን ማየት ማለትም ቅዱሳን ማደሪያቸውን የጻድቃን መኖሪያቸውን አየሁ። ዳግመኛ ቅዱሳን መላእክት ስለ ሰው ልጅ ሲለምኑ፣ ሲማልዱ፣ ሲጸልዩ አይኖች የተመለከቱ። በዚያም ወደ ማደሪያቸው ከንጹሐን መላእክት ጋር መኖሪያቸው ከቅዱሳን ጋር መሆኑን በአይኖቼ አይቼና ተመልክቼ አረጋገጡ። ስለ ሰው ልጅ ይለምናሉ፣ ይማልዳሉ፣ ይጸልያሉ። ጻድቅ እንደ ጎርፍ በፊታቸው ይጎርፋሉ። ይቅርታን በምድር ላይ እንደሚወርድ ጠል ይንጠበጠባል። እንግዲህ በመካከላችን እንዲሁ ይሆናል እስከ ዘላለሙ። እነሆ እግዚአብሔር ከተመረጡት ወዳጆቹ ጋር በትክክል የመኖሩ ስልጣኑን እስኪኖራቸው ድረስ የሰው ልጆችን ጽድቃንና የቅዱሳንን መላእክቶችን እጅ ይጠብቃቸዋል። ነቢዩ ሄኖክ ስለ ክርስቶስ ስለ ራሱ ስለ ሌሎች ክርስቶስ ጋር ስለሚኖሩ ጻድቃን ሁሉ እንደተናገረ እግዚአብሔር የመረጣቸው ከክርስቶስ ጋር ይኖሩ ዘንድ በእውነት ራ ሩይ በተባለ ጌታ ኢየሱስ ክርስቶስ ነው። በዚያም ቦታ የጽድቅና የሃይማኖት ጌታ ዓይኖቼን ተመለከቱ በሱም ዘንድ ጻድቅ ጽድቅ አለ። ስፍር ቁጥር የሌላቸው የተመረጡ ጻድቃንም በፊቱ ይኖራሉ ለዘላለም። በእውነቱ ሦስተኛ ምዕራፍ ዳግመኛ ነብዩ ሄኖክ እንዲህ ያለ፣ ከእግዚአብሔር የጌትነቱ ዙፋን ስር አንድ ቤት አየው። ጻድቃን ሁሉ በሙሉ እንደ እሳት ብርሃን በፊቱ ይበራሉ፣ የነጸብራ ያንጸባርቃሉ። አፋቸውን በበረከት የተሞሉ ናቸው። በከንፈሮቻቸው የእግዚአብሔርን ስም ያመሰግናሉ። ጻድቅ በፊቱ ያልፋል ቅን ያ አልፋ ቅን ፍርድ በአደባባይ ዙሪያ የተመላ ነው። በዚያ አደርዝ ወይም እኖር ዘንድ ወደድኩ። ያ ቤት ማደሪያ ወይም መኖሪያ ይሆን ዘንድ ሰውነት የፈጽመው ድርጅ በመንፈስም ጌታ ፊት ይህንን የመሰለ ጽኑ አን ሀሳብ ነበረኝና በዚያ ጊዜ የእግዚአብሔር ስም በበረከትና በምስጋና ከፍ ከፍ አደረግኩት። እሱም በይቅርታ እና በቸርነቱ ብዛት በበረከት በክብር አጽንቶኛልና እና ከክፍሉም አድርጎኛልና በዚያ ጊዜ በእርጋታና በዝግታ ሁኚ አይኖቼን በምስጋና ደሴ ተመለከትኩና እኔም እሱ ብሩክ ምስጉን ነው ቅድም ዓለም የነበረ መንግስቱ ማቋረጥ ሳይኖርበት እስከ ዘላለም ፀንቶ የሚኖር ብሩክ ምስጉን እሱ ነው እያልኩ ፈጽሜ አመሰገንኩ። እሱ ዓለም ከመፈጠሩ አስቀድሞ እስከ ልጅ ልጁ ወይም ፍጻሜ ለሌላው ዘመን የሚሆነውን። ሁሉ ያውቅ ነበረ። ነቢዩ ሄኖክ አርምሞ ጽርየት የሌለባቸውን ትጉሃን መላእክትና በጌትነቱ ዙፋን ፊት ቆሞ ያመሰግንሃል ብሎ እንደተናገረ በእውነት የእግዚአብሔር መላእክት ሁሉ ያለ ሀኬት ያለ ስንፍና እግዚአብሔር ያመሰግኑታል። አሸናፊ እግዚአብሔር ሆይ ቅዱስ ቅዱስ ቅዱስ እያል እናመሰግንሃለን እያሉ ታላቅ ቃል በሚያመሰግኑበት ጊዜ ምስጋናቸው በሰማይና በምድር ያስተጋባል። በዚያም በፊት ቆመው የእግዚአብሔር ስሙ ብሩክ ነው እስከ ዘላለም እሱ ምስጉን ነው እያሉ በማመስገን የሚከናወኑትንና የምስጋና ስነ ስርዓት ሁሉ ተመለከትኩ። ፊቴ ተለወጠ፣ አንጸባረቀችም። በእግዚአብሔር መጌትነት ዙፋን ፊት የሚቆሙ ስፍር ቁጥር በሌላቸው እልፍ አእላፋት መላእክት ጉባኤ ተነሳ። የማየውን ወይም የምመለከተውን ለይቼ ለማወቅ ተስኖኛልና፣ ዳግመኛም በመላእክት ጌታ ፊት ነዋይ ወይም እንቅልፍ ከሌላቸው ወገን ሌሎችም ራእይ ልዩ ልዩ ያላቸውን ተመለከትኩኝ። ስማቸውን ወደኔ መጥቶ የነበረ መላእክት እንደነገረኝ ተረዳሁ፣ አወቅኩ። ልዩ ልዩ ምስጢራትንም ሁሉ ገለጸልኝ። እነዚህም አራቱ ገጽ በመናፍስት ጌታ ፊት ሲያመሰግኑ ቃላቸውን ሰማው። የመጀመሪያው ወይም ድምፅ ለዘላለም ምስጋና ባህሪ የሚሆን እግዚአብሔርን ያመሰግናል። ሁለተኛም ቃል እስከ ዘላለም ክቡር ምስጋና ገንዘቡ የሆነ እግዚአብሔርን ሲያመሰግነው ሰማው። ሦስተኛም ቃል በምድር ስለሚኖሩ ሁሉ ወደ እግዚአብሔር ሲጸልይ ሲማልድ ሰማው። አራተኛ ቃል አጋንንት በምድር ላይ የሚኖሩ ሰዎችን ኃጢአትን ወደ እግዚአብሔር አያዘከረ ከእግዚአብሔር ጋር እንዳያጣላቸው አጋንንትን ሲከላከላቸውና ሲያሳድዳቸው ሰማየው። ከቅዱሳን መላእክት አንዱ የሚሆን ይህ የመላእክት አለቃ ቅዱስ ራጉኤል የእግዚአብሔር ስም በመጥራትና በማመስገን የሚማልዱ እንደ ቅዱስ ሩፋኤልና ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሳቁኤል እሱም እንደነሱ እግዚአብሔርን ከሰይጣን ወጥመድ ያድናቸው ዘንድ ለሰው ልጆች ምህረትን ይለምናል። የመላእክት አለቃ የሚሆን የቅዱስ ራጉኤል እና ሌሎችም የእግዚአብሔር መላእክቶች ሁሉ መታሰቢያቸውን የሚያደርግ ክርስቲያናዊ ሰው የተመሰገነ ነው። ጠላቶቻችንን፣ ሰይጣንን፣ ሰራዊቱንም ሁሉ እኛን ለማጥፋት በቀንና በሌሊት ከኛ ጋር ለመዋጋት እንደሚተጋ፣ እኒህም የእግዚአብሔር ቅዱሳን መላእክት እኛን ለማዳን ተግተው ይጠብቁናል። አራተኛ ምዕራፍ ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከ መልእክቱ ወንድሞቼ ወይ፣ በእግዚአብሔር ጽኑ በችሎታውም ኑሩ፣ የእግዚአብሔርንም የጦር ልብስ ልበሱ፣ የሰይጣንን ተንኮል ትቋቋሙ ዘንድ እንዳለ። ዳግመኛም ውጊያውያችሁን ወይም ትግላችሁን ከስጋውያንና ከደማውያን ጋር አይደለም፣ ነገር ግን የጨለማውን የዚህን ዓለም የሚገዛ ገዢዎች ባለስልጣን ከሰማይ በታች ባሉ እርኩሳን መናፍስት አጋንንት ጋር ነው እንጂ ብሎ እንደተናገረ፣ ስለዚህም በዚች በክፉ ቀን ጠላታችሁን ለመቋቋም ለመመልከት ትችሉ ዘንድ የእግዚአብሔርን የጦር ማሰሪያ ያዙ። ወገባችሁን ታጠቃችሁ ቁሙ። ለሰላም ጎዳና መዘጋጀትን የወንጌልን ቃል ተጫምታችሁ የጽድቅን ጦር ተቀዳጁ። ከዚህ ሁሉ ጋር የክፉ ፍላጻ እሳትን ታጠፉበት ወይም ትመለከቱበት ዘንድ የሃይማኖትን ጋሻ መከታ አድርጉ። በራሳችሁ ላይ የመድኃኒትን ራስ ቁር ተቀዳጁ። የመንፈስ ቅዱስንም ሰይፍ ታጠቁ። ይኸውም የእግዚአብሔር ቃል ነው። ስለ ቅዱሳንም ሁሉ በጸሎትና በልመና ሁል ጊዜ ታግሳችሁና አዘውትራችሁ በመንፈስ ጸልዩ። ስለ እኔ ደግሞ ስለ ወንጌል ምስጢርን ገልጬ አስተምር ዘንድ አፌን ይከፍትልኝና የመናገር ኃይልን ይሰጠኝ ዘንድ ጸልዩ አለ። እንግዲህ ሐዋርያው ጳውሎስ ለኤፌሶን ሰዎች የሰይጣን ተንኮልና አውቀውና ተገንዝበው የመንፈስ ቅዱስና የጦር መሳሪያ በመታጠቅ ይወጉት ዘንድ ተዘጋጅታችሁ እንዲቀመጡ እንዳዘዛቸው እንዳስተማራቸው እኛም መድኃኒታችንን ክርስቶስን በማመን የሰይጣንን ተንኮል መረቡን እንበጥስ ዘንድ የእግዚአብሔር ኃይል ጋሻ መከታ አድርገን መጠባበቅ ይኖርብናል። ስለ ሰው ልጅ ይህንን። ይህን ስለ ሰው ልጅ ድህነት ወይም እግዚአብሔር በጸሎታቸው እየማለዱ እንድን ዘንድ የቅዱሳን መላእክትን ባህላቸውን ለማክበርነት ጋር ይልቁኑ ስለኛ ይለምኑልን ዘንድ ወደኛም መጥተው ይራዱን ዘንድ ክቡር የሚሆን የመላእክት አለቃ የቅዱስ ራጉኤል መታሰቢያ በየወሩ በየዓመቱ ማድረግ ይገባናል። እሱ የተቸገሩትን ይረዳ ዘንድ ከፈጣሪም ሥልጣን ተሰጥቶታልና። አቤቱ ኃይልን የሚገልጥ የመላእክት አለቃ የሚሆን የቅዱስ ራጉኤል አምላክ ፈጣሪ እግዚአብሔር ወይ ከነጓዝ ፍጥረቱ ያከናወነውን ከማአቱ የመባቻው ቀን ጀምሮ ከዓመት እስከ ዓመት ያለውን አውደ ወርሃ አውደ ዕለት ባርክ። በማያልፍ በማያልቅ ቸርነት በምድር ፍሬ ባርክ ይልቁኑ ለዘላለም በነፍስ በሥጋ በድንግልና ጸንተው ለሚኖሩ ለምትኖር እናትህ ማርያም አስራት አድርጌ የሰጣትን ኢትዮጵያ ሀገራችንን አገራችንን በሰላም ጠብቃት ዘንድ ተጠብቃት ዘንድ ዘንድ በእናት በማርያም እና በመላእክት ኃይል ቅዱስ ራጉኤል አማላጅነት እንለምንሃለን እንለምንሃለን። አሜን። ታምሪያ ለቅዱስ ራጉኤል ሊቀ መላእክት አማላጅነቱ፣ ኃይሉ፣ ረዴቱ ለሁላችን ይደረግና የመላእክት አለቃ የቅዱስ ራጉኤል ያደረገው ታምር ይሄ ነው። እስራኤል ከግብጽ በወጣ በኋላ እግዚአብሔር ለአባቶቻችን ተስፋ የሰጠውን ወደ ከነአን ምድር በገባ ጊዜ የኦሪትና አዋጅና ወረዳውን ለይቶ በነገዳቸው በየወገኖቻቸው ለእስራኤል ርስትን ያካፈለ የነነዌ ልጅ እያሱ የሚባል አንድ መስፍን ነበረ። ከዕለታትም በአንድ ቀን የአሞራውያን ንጉስ ነገስታትም እያሱን ይወጉት ዘንድ የእስራኤል ሕዝብ ወስ ወደ ሰፈረበት በገባውን ምድር ወደ ገልገላ ተከማቸ። እያሱም ይህንን በሰማ ጊዜ ከእሱ ጋር የነበሩ የጦር ሰራዊቱና የጦር አለቆቹን ሁሉ ይዞ ሌሊቱን ሁሉ ገስግሶ ድንገት ደረሰባቸው። እያሱም ከጠላቶቹ ጋር ገና በተፋፋመ ጦርነት ላይ እንዳለ ፀሐይ ልትጠልቅ ተቃረበች። ምሽትም ሆነ። በዚያ ጊዜ እያሱ የነነዌ ልጅ ወደ አምላክ ወደ እግዚአብሔር እንዲህ ሲጸልህ አቤቱ ሕዝብን እስራኤልን ጠላቶቹን ፈጽሞ እስኪያጠፋቸው ድረስ ፀሐይ በገባውን ትቆም ዘንድ በኤሎን ሸለቆ ጨረቃ ይዘጋ ዘንድ አብርሃምን፣ ይስሐቅን፣ ያይቆብን አስብ፣ ጸሎትን ተቀበል በማለት ጸለይ ሁሉንም የሚገዛ እግዚአብሔር የነነዌን ልጅ የእያሱን ጸሎት ሰማና ፀሐይን ከምዕራብ ከምስራቅ መልሶ ካለችበት ፀንታ ትቆም ዘንድ መልአክ ብርሃናት ራጉኤልን አዘዘለት። የመላእክት አለቃ ቅዱስ ራጉኤልም እግዚአብሔር እንዳዘዘው ፀሐይና ከምዕራብ ወደ ምስራቅ መለሰውና ፀሐይን በሰማይ መካከል ቆመ። አንድ ቀን ሙሉ ወደ መግቢያው ለመሄድ አልተቻኮለም። ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ጨረቃ ባሉበት ጸንተ ቆሙ እንጂ። የመላእክት አለቃ ቅዱስ ራጉኤል በፀሐይ በጨረቃ በኳክብት ሌሎችም ብርሃን ሁሉ ላይ የሰለጠነ ነው። መስፍኑም እያሱም በጠላቶቹ በገባኦን ሰዎች ላይ ድልን የተቀዳጀ ከተቀዳጀ በኋላ በቅዱስ ራጉኤል መሪነት ፀሐይ ቦታዋን አውቆ ወደ መግቢያ ተቀላቀለ። በዚያ ጊዜ መስፍኑ ኢያሱ የነነዌ ልጅ በመልአኩ ብርሃን ራጉኤል እጅ ፀሐይን አቆሞ እግዚአብሔር ስለ አደረገለት ታላቅ ኃይል ፈጽሞ ተደሰተ፣ ፈጣሪውንም አመሰገነ። የሊቀ መላእክት ቅዱስ ራጉኤል አምላክ ይቅር ይበለን። የቅዱስ ራጉኤል ሊቀ መላእክ አማላጅነቱ ለሁላችን ለዘላለም ይሆን ይደረግልን።